እስራኤል ሐሙስ ለአርብ አጥቢያ በኢራን ላይ መፈጸም በጀመረችው ከባድ ጥቃት ኢራን ከፍተኛ ወታደራዊ መሪዎቿን ስለማጣት ተሰምቷል። ጥቃቱ በኢራን የኒውክሌር ጣቢያዎች ላይ ጉዳት ማድረሱም የተገለጸው። ይህን ተከትሎም ኢራን ትናንት አመሻሹን የአጽፋ ምላሽ መስጠት ጀምራለች። ኢራን እንዲሁ ከሃይፋ እስከ ቴል አቪቭ የደረሰ የባለስቲክ ሚሳይል ጥቃት በመፈጸም ነው አጽፋዊ ምላሽ መስጠት የጀመረችው የኢራን የበቀል ጥቃት በእስራኤል ወታደራዊ ካምፖች ላይ እያነጣጠረ መሆኑም እየተነገረ ይገኛል። የኢራን እስላማዊ አብዮታዊ ጥበቃ ኃይሎች በእስራኤል ወታደራዊ ማዕከላትና የአየር ኃይል ጦር ሰፈሮች ላይ የፈጸሙት የበቀል ጥቃት የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በቀጥታ የቴሌቪዥን ስርጭት ትዕዛዝ ከሰጡ በኋላ የተፈጸመ ነበር። የእስራኤልን የጸረ አየር ላይ ጥቃት መከላከያዎችን ያመለጡ የኢራን ድሮን ተተኳሽ በመዲናይቱ ቴላቪቭ ሲወድቁም ያሳያሉም። እንደ ኢየሩሳሌም ያሉ ስፍራዎችም በተመሳሳይ ኢላማ ሆነዋል። አሁን ላይ ባለፈው ሐሙስ ሌሊት ከእስራኤል የተሰነዘረባትን ጥቃት ኢራን እንዴት ማክሸፍ አቃታት የሚለውም ጥያቄ ፈጥሯል። የእነዚህ ጥያቄ መልስም ከቴል አቪቭ ዘመቻ ቅድመ ዝግጅት ጋር ይገናኛል። መረጃዎች እንደሚያመላክቱት ሞሳድ ይህን ጥቃት ከመፈጸሙ ቀደም ብሎ በኢራን ምድር ኮማንደሮችን አስፍሮ ነበር። እነዚህ የሞሳድ ኮማንደሮች ሶስት ዓላማ እንደነበራቸውም ይገለጻል። የመጀመሪያው በቴህራን ሰማይ ላይ የካሚካዚ ድሮኖችን በማብረር ቅድሚያ የኢራን የሚሳይል ማስወንጨፊያዎችን ማጋየትና ከጥቅም ውጭ ማድረግ ነው። ሁለተኛው ምን እንደሆኑ በግልጽ ያልተነገሩ ሚሳይሎችን ወደ ኢራን ቀድሞ በማስገባትና ሰዓቱ ሲደርስም በመተኮስ የቴሄራን የጸረ አየር ላይ ጥቃት መከላከያ ስርዓቶችን በማውደም የጦር ጀቶችን ሊሰነዘር ከሚችል ከአደጋ ነጻ በማድረግ ሰማዩን ክፍት ማድረግ ነው። ሌላኛውና ሶስተኛው ደግሞ ከጦር ጀት ላይ የሚተኮሱ ሚሳይሎች ኢላማቸውን በስኬት እንዲመቱ ትክክለኛ ቦታውን መለየትና የምድር ላይ መረጃ ለሚሳይሎቹ ማቅረብ ነው። እነዚህን የሞሳድ ቅድመ ዝግጅቶች በቴራን ውስጥ የተፈጸሙ ተልእኮች፣ በእርግጥም እስራኤል ያለምንም ችግር ጥቃት እንድትሰነዘር አስችሏታል ተብሏል። በመሆኑም ቴላቪቭ የቴራን የኒውክሌር ጣቢያዎች እንደ መምታቷ፣ ቴራንም በቀጠለ ጥቃቷ አለኝ ባለችው መረጃ መሠረት የእስራኤልን የኒውክሌር ጣቢያ ታጠቃ ይሁን የሚለው ሌላኛው ስጋት ሆኗል። የሁለቱ ሀገራት ግጭትም በቀጠናው ላይ ምን ተጽዕኖ ያስከትላል የሚለው የሚጠበቅ ሆኗል።